በስማአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መኩራብ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ያብየ ጾም ሶስተኛ ሳምንት መኩራ በመባል ይጠራል። የታችን አምላካችን መዳኔታችን ኢየሱስ ክርስቶስ ወደ ምኩራብ የገባበትና ያስተማረበት ነው። ምኩራብ ማለትም ቀጥተኛ ፍቺው ኮረብታ፣ ተራራ የሚያል ታላቅ ህንፃ ማለት ነው። ከዚህም የተነሳ የአይሁድ ቤተ ጸሎት፣ ወይም ቤተ መቅደስ ማለት ይሆናል። እንደ ቤተ ክርስቲያናችን ሥርዓት እና ተውፊት መሰረት በአብይ ጾም ስምንቱ ሰንበታት ሊዘመር የተዘጋጀው የጾመ ድጓ መዝሙር ነው። በየሰንበቱ የሚነበቡበት የመጽሐፍ ቅዱስ መንባባት የሚዘመረው የዳዊት መዝሙር ምስባክ ከሰንበቱ ስያሜ ጋር የሚያዙ የሚዛመዱ ናቸው። በሰንበታቱ ውስጥ የሚነበበው እና የሚዘመረው ጌታችን በማለ ስብከቱ ያስተማራቸውን ትምህርቶች እና የሠራቸውን ዋና ዋና ታምራት መንክራት የሚመለከቱ ናቸው። ጾሙ የጌታ ጾም ስለሆነ ሁሉም መዝሙራትና ምንባባት ከጌታ ትምህርትና ሥራ ጋር የተያዙ ናቸው። በዚህ መሰረት ሶስተኛው ሰንበት ምኩራብ ተብሎ ተሰይሟል። ቦአ ኢየሱስ ምኩራበ አይሁድ የሚልና ይህን የመሰለ ጌታ በምኩራብ ማስተማሩን የሚዘክር የሚቀርብበት ሳምንት ነው። በብሉይ ኪዳን ዘመን በኢየሩሳሌም አይሁድ ቤተ መቅደስ ነበራቸው። ነው ናቡከደነጾር ኢየሩሳሌምን በወረደ ጊዜ ግን ቤተ መቅደሱን አፈረሰ፣ ሕዝቡንም ወደ ባቢሎን አፈለሰ። ከዚህ ጊዜ ጀምሮ አይሁድ በሚኖሩባቸው ስፍራዎች ሁሉ ለጸሎት ቤት ይሰሩ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም እየተዘዋወረ በሚያስተምርበት ጊዜ ግን ብዙ ምኩራቦች ነበሩ። ሐዋርያት በሚያስተረምሩበት ወቅት ከአንዳንድ ቦታዎች በቀር በምኩራቦች ገብተው ወንጌልን አስተምረዋል። በብሉይ ኪዳን ዘመን ቢያንስ አስር የጎለመሱ ወንዶች የቤተሰብ ኃላፊዎች በቦታው ከተገኙ እነዚህን ምኩራቦች ለመስራት ይፈቅድላቸው ነበር። በምኩራቡ ውስጥ የሕግ መጻሕፍትና በነቢያት የተጻፉ ጽሑፎች በብራና ጥቅል ይገኛሉ። ምዕመኑ እንዲሰማቸው እንደ መድረክ ባለ ቦታ ላይ ካህናትና መምህራን ቆመው መጽሐፍትን ያነባሉ፣ ቃለ እግዚአብሔርንም ያስተምሩ ነበር። ምኩራብን የሚመሩት አለቆች ጥፋተኛ ሰው ሲገኝ በመግረፍ ወይም ከምኩራብ በማስወጣት ሊቀጡ ስልጣን ነበራቸው። አገልጋይ ወይም የሚራዱ ወጣቶችን ልጆችን በማስተማር ጥቅሎችን በማቅረብ በተጨማሪ የአለቆችን ትእዛዝ በመፈጸም ያገለግላሉ። በየሰንበቱ ህዝብ ሁሉ በምኩራብ ተሰብስበው አምልኮታቸውን ይፈጽሙ ነበር። ከአምልኮታቸው ውስጥ ጸሎት፣ ከህግና ከነቢያት ንባብ፣ ስብከት እና ቡራኬ ነበር። በዚህ ምኩራብ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገኝቶ ህዝቡን አስተምሯል። ወደ አደገበት ወደ ናዝሬት ወጣ። እንደ ልማዱ በሰንበት ቀን ምኩራብ ገባ፣ ሊያነብም ተነሳ። ሉቃስ ወንጌል ምዕራፍ 4 ቁጥር 16። ወደ ዘዛ ሀገሩ ወጥቶ እስኪገረሙ ድረስ በሚገባቸው ያስተምራቸው ነበር። ሰንበትም በሆነ ጊዜ በምኩራብ ያስተምራቸው ጀመር። ጌታችን ኢየሱስ ወደ አይሁድ ምኩራብ ገባ፣ የሃይማኖትን ቃል አስተማረ። ከመስዋዕት ይልቅ ምህረትን ወዳለው የሰንበት ጌታዋ የምህረት አባቷ እኔ ነኝ፣ የሰው ልጅም የሰንበት ጌታዋ ነው። የአባቴን ቤት የንግድ ቦታ አታደርጉ፣ ቤቴስ የጸሎት ቤት ይባላል እያለ የሃይማኖት ቃል አስተማራቸው። ወደ ምኩራባቸው ገብቶ ዝም ይሉ ዘንድ ገሰጻቸው። እነርሱም ትምህርቱን፣ የቃሉን ግርማ፣ ያነጋገሩን ጣዕምና ያንደበቱን ቅልጥፍና አደነቁም።